አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥለኝ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ደህና ናችሁ? የሁሉ ሰላም ሁሉ መልካም። በያላችሁበት ሰላማችሁ ይዛ የዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብሯችሁን ቆዩ። ጠፍተናል ጠፍተላል። እንዴት እንዴት ናችሁ? ያው እየተጠፋፋ ነው ያንዳንዴ ብቅን በአንዳንድ በቴክኒክ ጉዳይ ያው ጠፋ ጠፋ እያለ ነው። ከነ ሜላተም ርቀናል ከነሱም ርቀና እና አሁን አንዳንድ በደረስንበት መረጃዎች ያሉን ነገር እናገራችኋለን ማለት ነው። እንግዲህ ሜላት በመታሰሩ እጅግ በጣም አዝኛለሁ፣ ግን ተጠርጣሪ ነች እንጂ ያው አልተፈረደባትም። ምክንያቱም ያው መጀመሪያ ያችኛዋ ሼ ብልጦ አይደለች። አዎ እሷ ባስገባችው ማስጠንቀቂያ ነው እንግዲህ ያው ልትጠረጠር ምክንያቱም ትከታተለኛለች የሆነ ነገር ቢሆን ተጠያቂ እሷ ነች፣ ይሄንን እንድታውቁ ፈልጋለው ብላ ያው ሄዳ መልክታ ነበረ። ባዮሽ ግን እየከታተላቻ ነበር። ነገር ግን ብትዋሸው ማለት ነው። ግን ዋሽታለች ሜላት ያኔ እኛ ራሱ እያየናት ያው ብዙ ጊዜ ያው ተያይዘዋል። ግን ይሄን ውሸት ለምን እንዳስፈለገ ባላውቅም ማለት ነው። ኤኒዌይስ ግን አሁንም ወንጀለኛ አይደለችም እንደምትፈታም እናውቃለን። ያው ያስገደላት አብሮ ከእሷ ጋር የሚሰራ በሽርክ በቃሉ የሚባል ቦርጫም ሰውዬ ነው እና ያው እንደሚገድላትም ያው ተናግሮ ነበረ፣ እንደሚያስገድላትም ተናግሮ ነበረ። እኛም ሰምተናል። ያ ደግሞ እኔ ሶደ መገረመኝ፣ እነዛ ገዳዩ ልጅ ያው የአንድ ብር ለውጥም ቢሆን ልክ እንደ ነጋዴ ያስመስለው እንደ ሻጭና ገዢ ሆኖ እንግዲህ የሰው ሕይወት ለማጥፋት እንደዚህ የሚሰሩ ሰዎች አሉና እኔ በቃሉ ያው በቃሉ በቃሉ በቃሉ ሳይሆን እሱ ብሩ ነው። ነገር ግን ይሄን ህሊና የሌላቸው ሰዎች እንደዚህ የሚሰሩ ሰዎች ስላሉ ይህን ጥሩ አደለም። በትክክል ነው ሰራው። ከዛ በፊት ተናግሯል እና ያው አንድም ብር ለውጥ ሁለትም ብር ለውጥ ቢሆን ያው ስራ ነው እና በአስበለጠኝ ነው የምሰራው ብሎ ያው እሷ ምትንሏት ነበረ። አንዳንዴ ጉልበተኛ መሆን እንደዚህ ዋጋ ይሄ ያስከፍላልና፣ እሷን ጉልበተኛ ከሷ በለጠ ሰው አልነበረም። እሷ ብቻ ብልጥ ሆና ነበረ በእሷ ቤት ነገር ግን አደለም፣ አደለምችም ያው በመጨረሻው በስራውም ቢሆን እንደዚህ ተንኮለኛ ሰዎች መጨረሻቸው መውደቂያቸው እንደዚህ ነው። በላሰቡበት እንበላለን ብሎ ያው ይበላሉ ማለት ነው። ሌላ ከሁሉም እንትናለኝ እንትን የሚለው ሰውዬው ነው ብር ተቀብሎ የሰው ህይወትም የሚያጠፉ በዛ መሰረት ነው እንያየውት ማለት ነው። በአሁን ሰዓት ሌባው ሚሆን አጥፊቶ ጠፊ ሚሆን እንደዚህ ነው የሚመጡት። ይሄ የራሳቸው ነገር ምናምን ምናምን አይደለም የሰው የሚሰሩ እንደዚያ። ወይም ምሳሌ ያችኛው መጀመሪያ ቀጥረው ነበር እንዲከታተሉላት ምናምን፣ ያው በብር ምርጫ ሲያደርጉለት ትንሽ በሩ ክፍ ሲያደርጉለት ነው ወደ በቃሉ የሄደው ማለት ነው። እና ምንም ሳይሰሩ ምንም ሳይደክሙ ምንም ሰርተው እንትን ሳይሉ ያው በዚህ ብቻ የሰውን ህይወት የሚያጠፉ ይሄኮ ውሸት ነው የሚሉ ማይጠፋ ውሸት ነው፣ ግን ተመሳሳይ እንዳለ እንደ ምሳሌ ነው ያስረዱት። ስለዚህ ይህን አግባብ አይደለም፣ እነዚህ አይነት ስራ አደስሩ ለማለት ያህል ነው። በሰው ህይወትን በሰው ብር ተቀብላችሁ ልክ እንዳልሰራችሁበት እንደዚህ የምትሰሩ ሰዎች ስላላችሁ፣ ባካችሁ፣ ባካችሁ። ልጆች አግተው ብር የሚቀበሉ ልጆች ብር ሳይከፈላቸው ሲቀር ይሄ አገር ለው የሚጥሉ እንደዚህ አይነት ሰዎች ናቸው። ስለዚህ እኔ በጣም የሚገርመኝ እንደዚህ አይነት ነገሮች የተበራከቱት ለምን እንደሆነ ታውቃላችሁ? ያው ሁሌም እንደምንለው እጅ ከፍንጅ ራሱ ተይዞ ያው ተፈርዶባቸው ራሱ ጥሩ ቅጣት ስላላገኙ ነው መልሰው መልሰው የሚመጡት። እና ሁሌም የምለው ነገር ነው ይሄ ነገር አግባብ አይደለም። አዎ አግባብ አይደለም። ስለዚህ ከተያዙ ደግሞ በደንብ ያው ውቅጥ ማድረግ ነው ትምህርት የሚሰጥ ታዲያ ለምንድ ነው የሌሎቹ? ትምህርት የማይሰጥ ከሆነ ተይዞ የሚለቀቁ ከሆነ የመንግስት እንጀራ እና ዳቦ እስር ቤት በልተው የሚወጡ ከሆነ ለምንስ ይያዛሉ? ለምንስ ይታሰራሉ ማለት ነው? ይሄ ነው። ስለዚህ መታሰርም የለባቸው መያዝም የለባቸው። እነዚህ ሰዎች እንደዚህ የሚሰሩ ሰዎች ለምንድ ነው፣ ህግ ከሌለ፣ ካልተቀጡ፣ ካልታረሙ፣ ያኔ ማፊ ፋይዳ፣ ማፊ ፋይዳ፣ ምንም ፋይዳ የለውም። እና ይሄ ነው ያታየኝ ማለት ነው። ይሄ እንዳለ ድራማው ምናምን እንዳለ ሆኖ ይህ እነሱም የሰሩት ይህን ማሳያ ነው ብዬ ነው እነሱም እንደኔ ያልኩት በቃ እንደዚ ማሳያ ለማስተማር ይመስለኛል። ስለዚህ ትክክል ነው ያስተማሩት ነገር እውነት ነው። በቃ ሰው በአሁኑ ሰዓት የሰው ህይወት አያሳስብምና የብር ጉዳይ ብቻ ነው ማለት ነው። እንግዲህ ያው ተምቹ በአስራ አንደኛው ሰዓት ከነድሪዎቹም ሞቶ ከሰው ተቀላቅሏል። ደስ ይላል። ያው ይህን ያምናሉ ወይ ያምኑ ወይ የሚለውን እነዛ ሰዎች ላያምኑ ይችላሉ። አሁን ያው ሀናም ስሙ ራሱ አዲስ ነው የሆነበት፣ ምክንያቱም እሷ የምታውቀው በተምቹ ነው ማለት ነው። ሌላ የሚጠራው ደግሞ እነሱ የሚጠሩት ደግሞ በእርግብ ጓደኛ በዋጣችለት ወይም ደግሞ እሱን በሰየመ ነው በሰመኛ ስ ነገራችን ያው ነግረው ነው እንጂ ይሄን ነግሯት ነው እንጂ እሷም አታውቀውም። ስለዚህ ይሄን ተጠቅሟል። ግን አሁን ይሄን ያምናሉ ወይ አያምኑም የሚለው የራሳቸው ጉዳይ ነው። ሜላት ያው መውጣቷን አይቀርም፣ ምክንያቱም እሷ ስላላደረገችው ጥሩ ነገር ግን ያኛችኛዋ ልጅ ስለቀረጸችው ማን እንደገደለው ያው ይታወቃል ማለት ነው። ምናልባት ያው ብርድ ጠይቅ ይሆናል እና ይሄን ፎቶ ለመስጠት ወይም ደግሞ የህግ እንትን ለማስጠት በአጋጣሚ በሾርና አድርጋ በሌላ ሞድ ብር ልትቀበል ትችላለች። በቃ በአሁኑ ሰዓት ሁሉም ነገር በብር በብር በብር ሆኗል። ሶ ይሄን ነገር እውነት ነው ማለት ነው። እና ይሄን አንዱ ነው። ሌላው ደግሞ ምን መሰላቸው እኔ የሁሌም እንደመ አነ ሌ ሳይ ጠራ እንትነ ሚለው አሁን ለምሳሌ ፖሊሶቹ ራሱ ሁ ቢቀየሩ ጥሩ ነው። ሁሉም ሰው ይቀየሩ ያለ ነው የፖሊስ ለዛ ሌላቸው ወይም ደግሞ የፖሊስ ምንም ፖሊስ ባለፈበት የላለፉ ናቸው። እንደው ከወንዱ ሴቱ ትሻላለች። እና እንደዚህ አይነት ፖሊሶች ናቸው ሀገራችንም፣ ያው ህግም ወይም ደግሞ ታስረው ማስራት ነው የሚፈቱት። ወይም ደግሞ እኔ ያሰብኩት እንደዛ ነው። በቃ እንደዚህ አይነት ፖሊሶች ሰው ከተያዙ በኋላ ወደ መጨረሻው ሳይሄዱ የሚፈቱት እንደዚህ ለክሻሲያ ወይም ደግሞ ተክሳስ አልበላቸው አላቅም ለክ ምንድ በምን ስም ለውጣላቸው አናዳው እያልባለ ነው። ስለዚህ አሁን ሳስበው እንደዚህ አይነት ፖሊስ ስለበዙ ነው ይመስለኛል። በነገራችን ላይ ይሄን ሆኑ ሰው ጥሩ አይደለም። ይሄም አንዱ ነው ማለት ነው። ስለዚህ ፖሊሶቹም በትክክል መስራት አለባቸው። አስተምሩ በቃ ለማሳመር እስከወጣችሁ ድረስ መረጃ ማስረጃም ቆፍጠን ቆፍጠን የሌሎቹ እንጅባር ወይ ሰው በእንደዚህ አይነት ሲሰሩ ነው። ለዛ ነው ለማለት ፈልጋችሁ ነው። ይሄን ፖሊስ ያለበት ፓርቱ የምር በጣም ነው የሚያናድደው ና እባካችሁ ይህን ነገር አስተካክሉ፣ ለማለት እወዳለሁኝ። ሌላው ያው በቃሉ መያዙን አይቀርምና እዚህ ሁሉም መንስኤ ስለሆነ ይያዛል። ምንም ጥርጥር የለውም። እሱን አትጠራጠሩ። ካልፈለገ እኔ እራሴ አስይዘዋለሁ ማለት ነው። አንቺ ከነሱ ነው የምትሰሪ ብላችሁ እንግዲህ ወደ እኔ እንዳትከለበጡ። አይ ከሱ ባልሰራም ግን መያዝ ሄደ ወዱ። በነገራችን ላይ ወንጀለኛው ለጊዜ ያለሻሽ ወይም ደግሞ ሊያመልጥ ይችላልና መያዙን አይቀርም። ምናልባት ጊዜ፣ ሰዓት፣ ቀናቶች ሊፈጅ ይችላል። ከዛ ውጭ ግን ምንም ምንም ው መዘያዙ ስለማይቀር ይያዛል። እሱን አታስቡ ማለት ነው። አው በደንብ ነው የሚያዘው። የማያዝ መስላችሁ ከሆነ ተሳስቷችኋል። ይያዛል ይያዛል። ሌላው ደግሞ እንደዚህ ብር ስላላችሁ ብቻ ብር ከፍላችሁ ሰውን እንትን ንብድሮ አሁን በቃሉ ራሱ ወዩል። አሁን ዋናው አንተ ነህ። ማን ነው የሚቀጥለው? ለምንድን ነው እንደዚ? አለ ምናምን መቀጣት አይቀርም ስለዚህ ብር ካለ በሰማይ መንገድ አለ ይባላል። ስለዚህ እንደዚ አይነት የሆነው ነገራቶቹ እንደዚም ጥሩ አይደለም ለማለት ያህል ነው። ሌላው ደግሞ ዋናው ያው ባዩሽ ይሄን ነገር እንደማትሰራ ያው ሁላችን እናውቃለ። ልጆቹ ማሳምናለች እንደዚ አይነት ሰዎች መልካም ሰዎች። በነገራችን ላይ ሁልጊዜ መልካም ሰዎች ምናምን እንደዚ አይነት ፈተናዎች የሚበዛባቸውን ሌላው በሰራው እነሱ የሚጠረጥሩበት ይሄን ነገር ያው ያንተ ንስ እናንተ የኔ ልጆች የእናንተ እናት ይሄን ታደርጋላቸው ብላችሁ ናት ብላለች። ያው ብዙዎቹ የእናታቸውነት ያው ያውቃሉ ልጆቿ ማለት ነው። ግን እስር ቤት መቆየት ወይ ደግሞ እስር ቤት መግባቷ ትንሽ አሳስቧቸዋል። ይህን እውነትም የሚያሳስብ ጉዳይ ነው። ያው ብዙ አሳልፈናል እናንተ እንደምትሉት አይደለም ብለዋል። ታምቹ መክሯቸዋል። ምክሩ ከሰሙ እሱም አንድ ነው ማለት ነው። እስር ቤት ልምድ እንዳለው ሰው ሁሉ እንሱም ልምድ ስላለው ያለው ነገር ልምዳቸው ሰው ልምዱ አይደል የሚያካፍለው ሌባ መሆነው ሌብነት ሆነው እንግዲህ ያሳለፈው ነገር ነው። ስለዚህ ቤተሰቡ ካረጋጋቸው ነገር ሊያረጋጋቸው ይችላል። ምናልባት ልጆቹ ናቸው ያዙ ልቀቆኛሉ ደግሞ ያለውን እውቀታ ከፍሏቸዋል ማለት ነው። ይሄም አንዱ ነው። ምን ይመስላቸዋል? ሰው ያለውን ታዳ እንዴ ምናልባት ሊያረጋጋቸው ይችላል ና አኪድ ያረጋጋቸዋል ብዬ አስባለሁ። እንደው ብዙ ሰው የሆነ እስር ቤት ሲባል ከባድ ከባድ፣ እኔ ራሱ መጀመሪያ ማለት ነው ይሄ እስር ቤት የሚባለው ነገር ሰው የታርሞበት ይወጣ እዛ ውስጥ ራሱ ሰው የሚወጣ አልመስለኝ። በቃ የሆነ እዛ አንዴ ሰው ከገባ በቃ ሁሌም እዛ የሚቀመጥ ነው የሚመስለኝ። ለካ አይደለም፣ አሁን አሁን ሳይሆን መጀመሪያ አካባቢ በቃ ድሮ ድሮ ማለት ነው እስር ቤት ፖሊስ ወሰደው ምናምን ሲባል ያው ብዙ ሰው እንትን አይ ከእነዚያ ሰዎች አንዱ ነበርኩኝ። ሰው እስር ቤት ከግባ ተመልሶ የሚወጣ አይመስለኝም ነበርና እዛው እንትን የሚሉሽኝ ለካ ይወጣሉ። ያው ተናግሯል ታምቹ ማለት ነው ስለዚህ አይዟችሁ ለማለት ያህል ነው። አዎ ይወጣልና ሀኔ ነሙና ሴ ምናምን አትጨናነቁ፣ መውጣት አይቀርም እናንተ ያላቸውት ነገር ምክር ብትሰማ ምከረው ምከረውን እምቢ ካለ መከራ ይምከረው ብሏል። ሜላት የዚህ ሁሉም አትደርስ ነበር ከመጀመሪያው ጀምራ እናንተ ምክር የባርቧ ምክር የእናቷ ምክር ብትሰማ እንግዲህ መጨረሻ አካባቢ እንደዚህ እንትን ላይ ይጥሏችኋል ማለት ነው። ሶ እስቲ የሚቀጥለውን የምና ይሆናል። የዛሬውን ይሄን ይመስላል። የጠፋ ነው ጠፍተናል። እናመሰግናለን። በያላችሁ በሰላማችሁ ይብዛ። ቪዲዮ ላይክ አድርጎት፣ ሜላት ይዘናት እንመጣለን። ነገ ልትወጣ ትችላለች። ሰላማችሁ ይብዛ። ባይ ባይ